አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ፣ ውድና የተከበራችሁ የፋፍ የወሎ ቤተሰቦች በሙሉ አህለን አህለን፣ እንኳን ሰላም መጣችሁ። እንዴ ናችሁ? ደህና ናችሁ ወይ? ያው ዛሬ ደግሞ ይህን ይህንን እያጫጨርኩ ነው። አያችሁ፣ ያው እንግዲህ የገበሬ አጓጉል እንዲያትሉ፣ ይሄው ሁሉንም እያጸዳዳሁ እያጠራሁ እየሰራሁ ነው እና ደግሞ አስተያየት ካላችሁ ይሄው አዎ፣ እናንተም ደግሞ ሙያ ካላችሁ እርዱን እርዱን ሙያ በሙያችሁ እና ይሄው እንትን እያልን ነው ይዘናል ይዘናል ግብርናው ይሄው አበባ እዛ ሀገር ይሄው አበባ ራሱ ይበቅላል። የማይፈልጉት አበባ ይበቅላል ራሱ እና እዛ ተቀምጣ እንዲህ ኑት ወሎ እና ሞክሩት። ይሄንን ግብርና አበባው ዝም ብሎ በራሱ ያበቅላል። የእኛ አገር እኮ ምንም አይልም። ጥሩ ነው። እና ይኸው እሰይ እንትን እያልን ነው። ይሄንንም ያው አስቆፋፈርኩኝ ይታያችኋል አይደል ሁላችሁ? ሁሉንም ጨራረስን። እና ይሄ ደግሞ ኮባ ኮባ ታውቃላችሁ። ው ኮ ወደ ላይ ዱሮ አቀላዋ ነበረ፣ ዛሬ ኮባ ሆኗል። እና ይህን ይመስላል። አህለም ብያለሁ ዛሬ። እንዴት ነው? እንኳን አደረሳችሁ ለአረፋ ጾም። ጾመኛ ናችሁ አይደለ? አሁን እንግዲህ አላህ ሱብሃነሁ ወተዓላ እ ወንጀላችንን ሁሉ አላህ ይቅር ይበለን፣ ጥሩ ሰው ያርገን፣ ደግሞ ደሞ ኢንሻአላህ አመት አመት ያድረሰን ያመሰይ በለን እያልን ጾም ይዘናል። እኔም ጾመኛ ነኝ እና እናንተስ እንዴት ነው እ እንኳን አደረሳችሁ። ያው በብዛት አሁን ሙቀት ስለሆነ ምችል ይጾማል፣ ነገሩ አይችልም። ደግሞ ያው እኔ የዛሬ አመት አጾምኩ ነበረ። ያም ነበረ፣ በጣም እዛው ነኝ እንግዲያው እዛው ነበርኩኝ፣ ውጭ ነበርኩኝ። ግን እጾማለሁ። የዛሬ አመት ግን አጾምኩ ነበረ፣ አሞይ ነበረ። አልሐምዱላ ረብ አላ ስብን ወተላ በአገሬ በቤቴ አላ አፍያን ሰጥቶ አጾመኝ። ዘንድሮ ደግሞ ኢንሻ አላህ ደግሞ በሰላም የሚያስጨርሰን ኢድን እሳቅ በደስታ በሰላም በአፊያ በጤና የሚያውላለህ ያድርገን። እና ይሁላችሁ። እዚህም እኮ አለ ይኸው፣ ይሄ ይሄ። አዎ፣ እና እየዋጋዣለኝ እናቴ፣ ወንድሜ ነው የአገሬ ልጅ እያገዘኝ ነው። ዋላሂ ስጠውና፣ ሴት ዙሮ ዙሮ ሴት ምንም ዋጋ የለውም። ያው የተወሰነ እንደው ምንም ነቃ ነቃ ብል ምንም እንደው ገበሬ ልሁን ብል ያው አቅምም ይጠይቃል ሁሉም ነው። እና ይሁላችሁ። አሁን ይሄ ሁላ አጥር ነው፣ ግን ይሄ ሁላ እንትን ይላል። አሁን ካልተ አጭዴ አይሆንም። እና እስኪ ሼር ላይክ ሰብ እያደረጋችሁ አበረታቱኝ እንዲህ አሁን ለምሳሌ ሰው አንድ ስራ ይዞ ማለት ነው። ያንን ስራ አፍሽር በርታ። እንደገና ደግሞ አንዳንዴ እየጎደሉ ነገሮች ካሉ ደግሞ ይሄ ቢሆን እኮ ይሄ ነው እየጠፋውንም ያለማሁትንም እሰይ ጥሩ ሰርተሻል ብላችሁ ብታበረታቱ ጥሩ ነው። ደግሞ ሼር ላይክ እያረጋችሁ አበረታቱ። ለምን መሰላችሁ? ካሁን በኋላ እንግዲህ እኔ የምመለስበት አቅም የለኝም። ሁሉም ከአቅሜ በላይ ሆኗል። አሁን እድሜም እድሜም ተጨምሯል። ድካምም፣ በሽታም ሁሉም ተጫጭኗል። ስለዚህ እኔ አልመለስም። አሁን ሼር ላይክ እያረጋችሁ አበረታቶኝ፣ እንግዲህ የእናንተን ድጋፍና የእናንተን እገዛ ፈልጋለሁ። ያው እንግዲህ በተቻላችሁ አቅም አልሐምዱሊላህ እስካሁንም ነገሩ አመሰግናለሁኝ። ያው የራሴ እውቀትን ማነስና አንዳንድ ነገሮች ነው እንጂ እናንተ ምንም እንትን አላላችሁኝም። እና ሼር ላይክ ሰብ እያረጋችሁ አበረታቱኝ። የሁላችሁ አሁን ይሄ ነው የቀረን። ጨርሰናል። ታያችኋል ይሄን ጨረስን። ከዚህ በታይ የተቆፈረ ይላችሁ፣ ከዚህ በታይ የተቆፈረ ሩቅ እኮ ነው። ዛች ቤቷ ደረስ ነው። ከዚህ በታይ ቆፈርን ጨረስን፣ ዘራን። ያው ጫቱ አልፎ አልፎ ስለሆነ በቆሎ ነው የዘራሁት። ለምን ብዙም አይደለም ጫቱ አልፎ አልፎ ስለሆነ መሀሉን በቃሎ ያው ለጫቱም ደግሞ መደንጎር ስላለበት ይዘናል። ይሄ ደግሞ ወደ ላይ ከታያችሁ ይሄ ወደ ላይ እንትን አላለም ገና አልተቆፈረም። ይህ ታያ አስታውቃል እኮ ይሄንን ግን ጨረስኩ እና ያው ዝን ይሰሞኑን እዥ ያለሁኝ እናደርጋለሁ። እንግዲህ ምን ልስራ? ያው ኧረ አሁንማ በቃ ያው አሳየን እኮ ሙያችንን እያስመሰከርን ነው። ዶማም አካፋም ምንም እያያዛችሁ ወይ አላገዛችሁን። እና ለማንኛውም አብሽሩልኝ። እንግዲህ እናንተም እገዙን በሼር በላይክ ሰብ እያረጋችሁ እገዙ፣ አተረፋፉ። እውነቴን ከምር ከምር፣ እኔ ግን እየፈለገ ቢሆን እኔ በዚህ ሆነም አልሆነም አይደለም፣ እኔ በፍጹም መሄድ አልችልም፣ መመለስ አልችልም። አገር በቃ ይበቃኛል ብዬ ወስኛለሁኝ። ግን ከሆነልኝ ቢስተካከልና ቢሰራልኝ በቃ እንትን አለኝ፣ ያኔ ፍላጎት አለኝ ከሆነ ማለት ነው። እና ያው እናንተ ደግሞ መቼስ እንኳን ሰው እንኳን ላገሩ ልጅ እንኳን ለዚህ ለማይቸግረው እንት ለማይለው በተሻላችሁ አቅም እንትን በሉልኝ እሺ አበረታቶኝ ገዙኝ በቃ ሸር ላይ እያድጋችሁ እኔ ደግሞ ኢትዮጵያ ነኝ አሁን ለምሳሌ በብዛት እኔ ብዙም እንደ እናንተ ልዞር አልችልም ሁላችሁንም ላዳርስ አልችልም ግን የተወሰነ ግን እ አያለሁ የተወሰነ በትባቅቢልክ መጣለሁኝ እናንተም ግን ሁላችሁም እኔ ምን አውቃለሁኝ። ይህ ካብቲ ይሄ ካፍቲ ይበላዋል ታዲያ ዘርታውት ይሆናል። እና ለማንኛውም አሽሩ አለን ያው እንግዲህ ለአረፋም ያው እንገናኛለን። እንደውም ለኢዲ እናንትና ጋር እኮ ተገናኝቻለሁ። ማነህ ሀዲና ይ ጣፋችን ስማ አዲ ጋራ በቀደም ዕለት ተገናኝተን ቪዲዮ ሰርተናል። ያው ላረፋም ኢንሻአላህ ሁሉንም ነገር ዝግጅት አድርገን ያገራችንን እንመጣለን። እስከዛው ድረስ አላህ የምትጾሙትን የሚገዛችሁ ያበርታችሁ፣ ማጾሙትን እንዲጾሙ ሃይሉን ጥንካሬውን ይስጣችሁ እላለሁኝ። ያው እኔ እንግዲህ ተያይዣለሁኝ ስራውን ስራውን እኔ ተያይዣለሁኝ። እንግዲህ ይህን ይመስላል። እናንተ መጨረሻ ላይ ግን በቆሎ ሲደርስ ምንም አይዟችሁ እንዲያው እንዳትሳቀቁ። በቃ መጀመሪያ እናንተ ከብት ተበላው። ምን አለ ቢወስድና ቢያበሉት? አንተዬ፣ ሲያምር ግን እንትኑ አበባው ቆንጆ ነው። በቀደም በቀደም እኮ ወደዚህ መግባት አቅቶኝ እንዴት ብዬ አጭደውት ነው። ይ ያስገባም ነበር እና ለማንኛውም አብሽሩልኝ ይዘናል። ስራ ላይ ነን፣ ስራ ላይ ነን። እንግዲህ አመሰግናለሁኝ እና ይህን ይመስላል ላችኋለሁ ያት ሰርቪሴን ታያችኋለች። ደግሞ ያው ሰርቪስ ናት። እችን እሰራለሁ ብዬ ነው እንዲያው እችን አስተካክዬ እሰራለሁ ብዬ እዛ የተረገመ ነው። አረ መቼም እራስ ታፍረላት ይቀሪ በለኝ። ሁሉም አይደለም፣ መቼም አንዳንዱ። መቼም ሁሉም አረብዬ ማለት አልችልም። ሀራም ነውም ያሲዛልም፣ ሀራም ነውም። እና ስለዚህ ይቅርታ ሁሉም አንድ አይደለም። ያው አንዳንዶች ግን አሉ ብዙም ፈጣሪያቸውን የማይፈሩ ተጣላን። ከዛ ተጣልተን አብረሯ መጡኝ። ያው ይኸውላችሁ፣ ይሄን የመሰለ ቦታ ሳይሰራ መጣሁ። ደግሞ ከተማ ነው ይከራያሉ። ጥሩ አጋጣሚ ነበረኝ። ያው ይሁን፣ አልሐምዱሊላህ ምን አባቱ ያው ነው። ከልኩ አያልፍም። ለፋ ለፋሁ ለካ ሁለት ካ ቢሆን ሊኖሩ እስከ ዛሬ ድረስ ሁሉም ምን ይሆን ነበር ያ መኖሪያኝ መኖሪያን ይህንን ይሄንን እንደው እኛ በተቻለ ቢቻል ሰራልሁኝ የሚል ነበረኝ ሳልሰራ መጣሁኝ እና አልহামዱሊላ ለከለ ይላለሁኝ ይሄን ይመስላል እስኪ ይታያችኋል አካባቢው በጣም ቆንጆ ነው ደስ ይላል የሆነ በቃ ከተማ ነው። አሁን ይሄ የምታዩት ገጠር ይመስላል ከተማ ነው እንዴ ያለ ከተማ ነው ይሄ ከተሰማችሁ፣ እንትን ከዚህ ከቤቱ ቀጥሎ ያለው አስፋልት ነው መኪና ምናምን እንትን ይላል እና ግን ይሄ አካባቢ በጣም ቆንጆ ነው፣ ደስ ይላል። ለመኖሪያ ምንም አይልም ነበረ? አሁን እንግዲህ ግብርና ጀምሬበት አለው። እንግዲህ እስኪ እናንተም መጨረሻ ሽመር እያላችሁ ዱአርጉ ካቴማ ሽመር እያላችሁ ዶ አርጉ ካቴማ መር ይነበራል እና አሁንም ይሄን ይመስላል። በጣም አመሰግናለሁ። ሁላችሁንም ክበሩልኝ። ዘዘፋላ ካይር ሰፊ ነው እኮ ደግሞ ቦታ ብትገርማችሁ። እና በሉ እንግዲህ ቻው፣ አመሰግናለሁኝ፣ ክበሩልኝ፣ ቻው፣ ካይር ቻው፣ ባይባይ